እነዛን እምቦቀቅላ ሕፃን ይዛ መከራዋን እያየ ይሰርታ ያሳድገችው ቻናል። ጤና ይስጥልኝ ውድና የተከበራችሁ የኔ ቤተሰቦች፣ እንዴት ናችሁ? ደህና ናችሁ? ን ያለ እግዚአብሔር ይመስገን። እንዴት ይዟችኋል? ስራ፣ ጤና፣ ህይወት? እኔ ጋ ሁሉ ሰላም ነው፣ ሁሉ መልካም ነው። እንግዲህ ውድ ቤተሰቦቼ ስለምትሰጡኝ አስተያየት በጣም ነው የማመሰግነው፣ ከልብ ነው የማመሰግነው። እያበረታታችሁ ነው ብዙ ልጆች ክበሩልኝ ለእኔ ደረሰልኝ። አምላክ እናንተ የሚድረስ ብቻ እግዚአብሔር የተመሰገነ ይሁን። ሰውላት በድንሽ ውጤታማ ሲሆን ደስ ይላል። ብዙ ልጆች እያበረታታችሁኝ ነው፣ ከጎን ይሆናችሁ። አይዞ አይዞሽ ሺ በርቺ እያላችሁኝ ነው። በጣም ነው የማመሰግነው። ሌላ ደግሞ የሆነ የተሰማኝ ነገር አለና ትርንጎ ታጠቀም ታውቃት አላችሁ መቼም? ሁላችሁም የምታውቋት ልጆች ትኖራላችሁ፣ በተለይ ስደት ዓለም ያላችሁ ልጆች የመንትዮቹ እናት እንግዲህ ቻናል ተሰረቀ እያለች ሰምታችኋል። ሸገር ኢንፎ ላይ ትናንት ቀርባ ነበረ። ያውኔ በደንብ አላየሁትም ነበር፣ ግማሹ እንዳየሁት ያው ባህራን ስልኩን ሲቀመን ጨርሼ አላየሁትም ነበር። አንድ እህቴ ኮሜንት ላይ እንደዚህ እንደዚህ ሁኗን እስኪ እርጃት አልሽኝ። እስኪ ድምፅ ልሆነ ትንሽ እንኳን ም የተሰማኝን ልግለጽ እና በጣም ነው የተሰማኝ። በነገራችን ላይ እንግዲህ ቶ የምትሰሩ ልጆች ሁላችሁም ታውቃላችሁ፣ ምን ያክል ልፋት እና ምን ያክል ድካም እንዳለው ሁላችንም እናቃለን እና እና እናንተ ግን ቻናሏን የወሰዳችሁ ሰዎች ማለት ነው፣ እኔ ማርያም ግርም የሚለኝ ይዋጥላችሁ ነው። ግን እሷ እንደዛ ብላ መከራውን አይታ ለፍታ ጥራ የሰራችውን ያሳደገችውን ቻናል ወስዳችሁ ሊዋጣችሁ ነው እኮ ሊዋጣችሁ። ወሰዳችሁባት አይደለ፣ ሞኔታይዝ እናድርግ ብላችሁ ብሎ ካረጋችኋት አይደል፣ እንዳትገባ እሷ እንዳትጠቀምበት። ሕሊናችሁ ይሰራን። ግን ምን አይነት ጭካኔ ነው? ስማ መንፈስ ቅዱስ እኔ ማርያምን በጣም ነው ልቤ የተነካው። በጣም ነው ያዘንኩት። የምር ለምንድን ነው ግን ሰዎች ክፉ የምንሆነው? ባህራን ነው ባህራን እስኪቶ በእናትህ። ይኸው እንደዚህ እያልን ነው ቪዲዮ የምንሰራው። ቤትም ውጭም ከልጅ ጋር መቤቴን የማይሰራው ስራ የለም። እስኪ ረፍ ከየት እንደሚያመጣው አላውቅም። ይኸው ከዳኒ ፈታን ምን ይላል። ባህራን እባክህ ረፍ። እንደዚህ እያለች የሰራችውን በራሴ ሰለማኝ ነው። ምን ያክል ችግር እንዳለ መቤቴን ይከፍታን ምን ይላል። በቃ ስንት ጥፋት እንደሚያጠፋ ልጅ ማለት ነው። እና ከባድ ነው ሁለት ህፃን ልጅ ዛ እንደዛ መከራው ነው የታ ሰታ ያሳደገችው እንቻላለን እናንተ ስወስዱ ግን ይዋጥላችሁ ምን አይነት ጨካኝ አረመኔ ናችሁ ማርያም እንጃ ብስላ አስስም ዛሬ ታይተን ነገ ለምን ጠፋው ዛሬ ያየናቸው ሰዎች እኮ ነገ የሉም በአንዳንድ ምክንያት ሞቱ ነው የምንባሉ ይኸው ወንድማችን ቴዲ አሁን አፈር ገባ አይደለም የትናንት ቴዲ እሱም እንኳን ለዚህ ወቅቱ ነፍሲ ማር እየተባለ ነው ሳይታሰብ ጧት ማታ ሳናስበው ማለት ነው ከሳምንት በፊት የሚካኤል ራሱ ቪዲዮ ሰርቶ ለቆ በቀጣይ ቪዲዮ ደህና እንገናኝ ብሎ ደህና እንገናኝ ብሎ ያው ደህና ሳንገናኝ በዛ ሄደ ማለት ነው። ቴዲ ወንድማችን ሲባህር አንድ ትንሽ ደቂቃ ቁጭ ብለህ እና በጣም ጨካኝ አረመኔ ናችሁ። እውነት ሕሊናችሁ ጸጽቷችሁ ስትመልሱላት እኔ ጥሩ ነው ባይ ነኝ። ሻመት አንኖርም፣ ነገ ጧት ልንሞት እንችላለን፣ እንሞታለንም እንጂ ደግሞ እንደዚህ መልካም ነገር ብንሰራ ሰራ በሰማይ ደሞሱን ይከፈለናል። መልካም ነገር ስንሰራ እኮ ደሞዛችንን እያስቀመጥን ነው። ባህራን አረ እባክህ እባክህ ቁጭ በል ቁጭ በል እንግዲህ፣ በጣም ይቅር ተማሪ ምን አሁን ይሄን ራስ ለመስራት በጣም እንትን ብያለሁ። ያው እሱ ተኝቶ እያለ ልሰራ ፈልጌ በቃ ሲተኛልኝ ቪዲዮ እሰራለሁ ብዬ፣ ከዛ እንደ አጋጣሚ ደግሞ ዝናብ እየጣለ ነበር። እሱ ሲተኛ አባይቶ ቁጭ ቁጭ በል ዝቅሽ እና ይቅርታ ዳመና ምንም ስልክ ባትልለውም እያለ ነው መሰል። ያው ስተኝቶ እያለ ለመስራት ያው ዝናብ ሲጥል ደግሞ ግምግምታ ምናምንም ሳላለ ዝናቡ ኃይለኛ ስለሆነ ወድ ቤተሰቦች መስራት አልቻልኩም። ገብቷችኋል? ድምፅ ስለሚረብሽ ልክ ዝናቡ ካባራ በኋላ ልሰራ ስል ደግሞ ተነሳብኝ ማለት ነው። እና እንደዚህ እያለች ነው እንግዲህ ልጅቷ የሰራችው። እኔ በአንድ ልጅ እንኳ እያየሁት ነው። እሺ አባዬ የታረከው መቸም ትረዱኛላችሁ እየተስፋለኝ እሽ የትዛ

ይህ ይስያት ይችን ፒፕ አድርግ እሺ። እና በጣም ይቅርታ መስራትም አልቻልኩም። በቃ ባህሪ እንደምታዩት ምንም ቪዲዮ አያሰራም። በጣም ይረብሻል። ያው ቁጭ ካልሆን ስልኩን ለመቀማት ነው፣ እንደዚህ ዙሪያ ዙሪያ የሚለው በአንድ ስልክ ስለምንጠቀም እሱ ካለ ያው ምንም ነገር መስራት አይቻልም። አሁን ደግሞ ይህ ቪዲዮ ግዴታ መስራት ስላለብኝ ግዴታ ማድረስ ስላለብኝ ነው። አሁን በእርግጥ ሰዓቱ አልፏን፣ እንግዲህ የሚፖስትበት ሰዓት ሰዓት ያልፏን፣ ግን ግዴታ መስራት ስላለብኝ በደረሰ ሰዓት ድረስ ብዬ ነው እየሰራሁ ያለው። ታያት እዛ በይ። እንግዲህ ምላሴ ላይ እየቆመ ነው። አያት ታያት ታያት እዛ ጣልካት አንተ እሺ። እየጠጣህ እኮ ይዘሀት ነበረ እሺ። ፈልግላለ ትንሽ ደቂቃ። እንዴ ቢቢ አይ መካሪያዬ ቢቢ ያት እዚህ ጋር እስኪ ዞር በል ማሪያምን። እንደዚህ እያልኩ ነው የምሰራው፣ በቃ ብዙ ነገር መስራት እፈልግና ግን ከልጅ ጋር እንዴት ብላችሁ ትሰራላችሁ ማሪያምን? እና ከባድ ነው ማሪያም ሱ ትችሉ መልሱላት ማለት ነው። ያን ቻናል ያሳደገችው አይደለም። አንድ ልጅ ሁለት ልጅ እኔ በአንድ ልጅ እንኳን ምን ያክል ችግርና ስቃይ እንደሆነ ሰለማቀው ነው። እና እውነት ሊዋጥላችሁ ነው? እሷ እንደዛ ብላ ሰርታ ያሳደገችውን ቻናል ወስዳችሁ ሊዋጥላችሁ ነው? ኧረ ተው፣ ግን ጥሩ አይደለም፣ አደለም። መልሱላት። ዛሬ ታይተን ነገለምን ባህራን ምን ዘንት ነው ዛሬ ታይተን እሽ ዛሬ ታይተን ነገ ለምንጠፋው ነው እንደዚህ እንትን የምንለው። በጣም ነው ያዘንኩት፣ በጣም ማለት ነው። ጋባዬሽ ነው ቴዲ ወንድማችን እና አይታችኋል። እንግዲህ ዛሬ ነገ ሳይባል ሳይታሰብ ነው ያጣ ነው ማለት ነው። እና ውድ ቤተሰብ ራስ ወዳዳ ነው። ለሰው የምናስብ፣ ለሰው መልካም ነገር እናስብ። በምድር ላይ የምናደርጋቸው መልካም ነገሮች በሰማይ ደሞዝ ነው ይከፈልናልና፣ ስለዚህ ምንጊዜም መልካም ነገር ለማድረግ እንሞክር። መልካም በሰራን ቁጥር ለነገር ደሞዛችን እያስቀመጥን ነው ማለት ነው። ከጊዜ ኑሮ ልቅ ቀጣይ የምንሄድበትን እንትን ማለት አለብን። ለሰው ክፋን ነሆን በራሳችን እንደርስ የማንፈልገውን በሰው ላይ አ በቃ መልካምነት ነገር ያስከፍላል። እስኪ መልካምነት ካየጋችሁ ሰው አንድ ሰው እኮ መልካም ነገር ሲያደርግ አንዱ አንዱ ይማራል። ተፈጥሯችን ባይሆን ለሰው ጥሩ ነገር ተፈጥሮ ያለ ሰዎች ልንኖር እንችላለን። እንግዲህ የተፈጥሮ ተፈጥሮ ጉዳይ ሰው ሲለወጥ ደስ የማይለነ ሰው ሰርግ ደስ የማይለነ ሰዎች ልንኖር እንችላለን። እንግዲህ ከተፈጥሯችን የደማችን አይነት እንደመለያየት ኦቢ ምናምን እየተባለ እንደመለያየት አንጻር ሀሳባችንም ሊለያይ ይችላል እና ያን ደግሞ እንግዲህ ከአንዱ አንዱ በማየት ማስተካከል ይቻላል። አሁን ይሄ ቪዲዮ እንዴት እየሰራሁ ነው ታውቃላችሁ? ማርያም ታዋቅብኝ ነው። አሬ ጋር ልጅ ግን ቀጣይ ነው እየሰራላችሁ ለዩቲዩብ ደግሞ አንዳንድ ልጆች እየጠየቃችሁ ልጆች አላችሁ። ቪዲዮ ሰርልኝ ብላችሁ ነበር። በጣም ይቀጣ እንግዲህ በዚህ ሁኔታ እንዴት ይሄ እንደምሰራ አላውቅም። በዚሁ ቀጥዬ ልሰራላችሁ ነበር። ያው ባህራንም ትንሽ ያስቸገረ ስለሆነ በቀጣይ ቪዲዮ መጣለሁ። ውድ ቤተሰቦች እንግዲህ ሁላችሁንም ወዳችኋለሁ። በክርስቶስ ፍቅር ሰላማችሁ ዝት ብዝ ዝት ይበል። ደህና ሆኖልንና ቀጣይ ደግሞ ቻናሏ ተመለሰ የሚል ዜና ለመስማት ነው የምንጓጓው። ምናልባት ህሌናችሁ ጸጽቷችሁ ምናልባት ብትመልሱላት ማለት ነው አሳዝናችሁ። የሰው አፍም ጥሩ አይደለም፣ እናንተ ምን እንደሚገጥማችሁ አይታወቅም እና ጥሩ አይደለም ይምር። ስለዚህ ቻናሏ መልሱላት፣ ታሳዝናለች። መከራዋን አይታ ነው እንትን ያለችው። እና ሞኒታይዝ አደርጋለሁ ብላችሁ ነው ወስዳችሁ በዛው እሷ ንትን ያላችሁ ሞኒታይዝ ስታደርጉ በራሳችሁ ወልዳችሁ ከዛ ወደ እሷ ስትመልሱ ተዘጋብን አላችኋት። ለምን እንደዚያ? ከሆነ ስንት ባለሙያ አሉ፣ የሚያስተካክሉም አሉ። እውነት ከሆነ ለእነዚያ ይሰጡና ይስተካከልላት። ለማጭበርበር ብላችሁ ከሆነ ደግሞ ፈጣሪ ይፈረዳችኋል። ዞር በላባይ እዚህ ጋር አድርግልህ ሂድ፣ እዛ ሂድ፣ ሂድ፣ እንካ ያስ። እና ውድ ቤተሰብ እንግዲህ ይህን ይመስላል ለዛሬ የነበረ ቆይታ። እንግዲህ ባህራ ነው ትንሽ አስቸገረኝ፣ ብዙም የምላቸው ነገሮች ነበሩ። እንግዲህ ለዛሬ ይበቃና ደህና ሁኑ።